ቲክቶክ ላይ እኔ እግሬን ሰቅዬ ለፍልፌ ምናምን በቀን እንደ አምስት መቶ ዶላር ይዤ አልወጣም እንዴ ዩትዩብ ላይ በአንድ ቀን አምስት መቶ ዶላር ነገ አምስት መቶ አምስት መቶ እያልኩ በሚሊዮን ቢቆጠረኝ አይሻልም ዩትዩብ ላይ ያ ሁሉ ጉድ አውርቼ በአንድ ወር ውስጥ አስር ዶላር ጠራት እድርቅ ይበል መምቦጣኝ አልሄድም ዩትዩብ ትቻለሁ አቁሜያለሁ ይሻሙበት ተሻሙበት እዛ ላይ ሟርቱ ነገ ይመጣሉ። ነገ መጥተውም እንደሚሉ ይታውቃሉ። ምን አልኳቸው መሰለኝ፣ ዩትዩብ ላይ ከተከፈለኝ የማዳም ልጆች ዲያስፖራውም አፍንጫ አፍንጫቸውን አሰሪያችሁን ብላችሁ ውጡ። ቤት አለች ዩትዩብ ጀምራለች፣ ሸቅላለሁ፣ አከፋፈላቸዋለሁ ብያለሁ። አሁን ዛሬ ቤት ላይ ይሄንን እምቢ አለችው ይላሉ። ገባን። ብዙ አልተከፈለኝም ያለችው በደንብ ዳጎስ ያለ ገንዘብ ስታይ አውቃላ፣ ለመክፈል ነው እንደሚሉ፣ አትጠራጠር። ነገር ግን አስር ዶላር ናጋይስ እንዴ ላካፍል? ለራሴ ራሱ አንድ ቡታንታም አትገዛ። የዘንድሮ ቡታንታ ዶላር፣ አስር ዶላር፣ አስር ዶላር በዛ ይከደንልኝ። አስር ዶላር ብያት ቆይታ ቆይ ወይ አሁን ከተከፈለ እንዳው ትልቅ ምኮ ቢሆን እኮ መቶ ዶላር ሁለት መቶ ዶላር ነው የሚከፈላችሁ። ሱፐርስቲከር፣ ሱፐር ቻት አታስገዣችሁ። አልሰራ ብሎ አልሰራ ብሎ ደግመውበት ይሁን የዛሬ አመት አልሰራሉሰራአንሽ በጣም ሰራ ነው ቲክቶክ። የሁኔታ አዝማማል ብሎ አንበሳ የሚለቅ ወዳጅ አለኝ። ምን ዛ ግድምጃ አስለፈለፈኝ ስለሆነ ተጠራቅሞ ነው የሚጠብቅ። ይቀመጥ ይቀመጥ፣ አሁን አራበኝም አልቸገረኝም። የሚከፈል ነገር ይቀመጥ፣ እዛ የተጠራቀመ ይቀመጥ። ሄድ ሁሉ መሰልሽ። አሁን ቲክቶክ የግድ ጌም መጫወት አለብሽ አረ ኖ ወዳጅ ይመጣል። አንተ ግዴታ ነው ወዳጅ ይመጣል። ባለ ሀብት ነው ግዴታ። ግድ መስታል አለባቸዋል። ኖ ኖ ኖ ጌም ስትጫወት፣ ያው እኔ ግን ማለት ነው የኔ ወዳጆች ባለሀብት ስለሆኑ ቴድዬ ስትረስ ምናምን ለማላቀቅ ይመጣል። ለታየኝ ይፍቅልላል። ዲያል አስበዋል በስራ ምናምን ስትረስ ሆኗል። አዝናናዋለው። ሀብታሞችን፣ አብታሞችን አዝናናለው። እንዳይጉላሉ አረ እንዳትሰበር እያልኩ ሀብታሙን እያዝናናለው። አንበሳ ይለቃል። ዝም ብሎ የሆነ ነገር ይለቃል። ቴድዬ አንተ ዝም ብሎ ጌም ነው የምታስበው። እያዝናናው ትልልቅ ሀብታም አለ። ትልልቅ ሰዎች አሉ የሚዝናኑ፣ እነሱን እያጫወቱ እየተንከባከቡ ዝም ብዬ ይለቃል ይለቃል። እነሱ እኮ አይደለም የሚለቁት በላይሽ ላይ ያለው መንፈስ ነው የሚያስለቅቃቸው። ኮንጎ ጫማ ሴት አላሉም? ምገዛ አለው ብዬ እኮ ነው ዩቲብ ስጀምር ኮንጎ ሁሉ አይቀረኝም እገዛላቸዋለሁ ብዬ ማሮች፣ የኮንጎ ቀርቷል። እኔ ማማ አስቤ የነበረው ከአንቺ ጋና ከመጀመሪያ ትዝ ይልሻል? የበዓል ቀን ነው የተገናኘ ሰዓት፣ ከኪዱ ጋ አሪፍ የመዝናኛ ፕሮግራም አስቤ ነበር ሚገር አንተ ደግሞ ዞሮ ታርቀናል እኮ ቴዲያ፣ ኦፊሻል አላረግነውም እንጂ እርቁን ታርቀናል። ታርቀን በቃ አይዞሽ፣ አይዞሽ አንቺ ትብስ ምናምን ያለውልሽ እንደጋገፈ የሚል በግሩፕ መሪ አውጥተን ታርቀናል። ታርቀን ግን ለህዝቡ ቀስ በቀስ እንናገራለን። ይሄ ህዝብ እኔም ስታረቅ ይታረቃል፣ ሲጣላ ይጣላል። እንዳላወዛግበው በሚል ቀስ በቀስ እነግረዋለሁ ብዬ እንጂ እኛ ታርቀናል። እሺ ማሮቼ፣ ኦፊሻል አድርገን ይዘን እንመጣለን። እኔ እውነት ለመናገር ይሄ

እ የኔ ሙዝ ከናንተ ሙዝ ይጣፍጣል። ነጠብጣብ ጠቃጠቆ ሙዝ ነው። ከናንተ የኔ ሙዝ በጣም ነው ጠቃጠቆ። አንቺ ሙዝ አንደኛ ይጣፍጣል፣ ሁለተኛ የኔ ነው። እስኪ አሳይ ዲቦራ፣ የኔ በጣም ይጣፍጣል ነ ነው አንቺ ነጥ፣ ያለ ሙዝ ትልቅ ነው። አላለችም። የኛ እንኳን ስሚ፣ የእኛ ሀገር ውስጥ ሙዝ አይደለም ጥቁር ጥቁር አለው የሀገር ውስጥ በዛ ላይ ተለቅ ያለ ነው፣ ያጠግባል። ስሚ ዋናው ዋናው አጣጥመሽ ከበላሹ ትንሽም ቢሆን ያጠግብሻል። አትሻ አይደለ ፍቅሮቼ ትንሽ ዶናት ወይ ፐርፊውም አዘጋጁ ሴት ጉዳችሁን እኔ እንዲሁ ሁሉ

ሆዴ ውስጥ አድርጓት። አረ ውሃ አይጠጣም ሙዝ እየተበላ እየተባለች ነው ገን እየቴንክ እሱ አገር ቤት ቀረ። ይህ አገር ቤት ገኒ የት ናችሁ ጋይስ? ይነቀኝ በጣም ነው የሚያንቀው ነው ወፍራ ሙዝ ነው ጋይስ፣ ልቅ ስለሚያደርገኝ ብዬ ነው። ደብል ጋይስ፣ ደብል ደብል ነው።

ልጆች ፊት አይወራም። ብዙ ልጆች አሉ የሚከታተሉ፣ እንደ ብላል ህጻናት አሉ።